አሰላሙ አሌይኩም ወረህመቱላይ በረካቱ ውድና የተከበራችሁ የእኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ደህና ናለን። እንዴት ናችሁ? አትን ሾካሸክ ናውጣ ደህና ናችሁ? አ የረገድኩት ሰላም በላቸው። እንዴት ነው? አሰላሙ አለይኩም ወረህመቱላ በረካቱ በረካቱ እንዴት ናችሁልኝ የእኔ ፋሚሊዎች? የእኔ ፋሚሊዎች እወዳችኋለሁ። የእኔ ፋሚሊዎች ትለያላችሁ። የእኔ ፋሚሊዎች ላይ በጣም ነው የምወዳቸው የኔን ፋሚሊዎች። የኔ ካላችሁ እዚህ ቤት የኔ ፋሚሊዎች ትመቹኛላችሁ። የኔ ፋሚሊዎች ዩስ ስፔሻል እና ዛሬ ከች ብለንላችሁ አለ። ከች ብለናል። ልበላችሁ፣ ሰላም ልበላችሁ። አላልኳችሁ፣ አላልኳችሁ። አመሰግናለሁ። አዝግ እና ውድ ውድ እህትና ወንድሞቻችን እንዴት ናችሁ? ደህና ናችሁ? እህትና ወንድሞቻችን ቤተሰቦቻችን ምን ነው ቁመት የረዘመብህ? ዛፉ ዘንበለል እኮ ነኝ። አይ አውቃለሁ። ዘንበለል ዘንበለል፣ ፍሬ እነ እና እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ውድ ቤተሰቦቻችን ለምትሰጡን አስተያየት፣ ላላችሁ ለእኛ ፍቅር በጣም ነው የምናመሰግነው። በጣም ነው የምንወዳችሁ፣ በጣም ማለት ነው አለ ያቆይልን። እናንተንም እያነብያቆይልን እና በጣም ነው ወዳችሁ። እንዴ ታዲያስ፣ ኑሮ ላይፍ እንዴት ነው? ተሻለ፣ ጤነኛ ነህ ማለት የፉል ነው ሁሉ ነገር ኦኬ። ድብርት ድብርት፣ የለም በዚህ አጋጣሚ ድብርት የለም። ጠብቅ አሷ፣ ወዴት ወዴት ነው? ኦ ጋይስ፣ ምን ጀመረን ያላቅም እና ውዶቼ

አንዴት ነው አላመረባትም? እኔ እኮ ዲዛይን አላወጣ ወይኒ፣ ወይኒ እንደዚህ እንደዚህ ከጽጌሬዳ ላይ ጽጌሬዳ ሲጨመርበት አስባችሁ ጽጌጌጌሬዳ ይሆናል። አንዳንድ ሰው

ምን ጥያቄ ነው? የፍቅር ጓደኛ በነገራችን ላይ ጠይቂያት፣ ማውርተን ማን ነው? ጀስት ማወቅ ስለፈለግኩኝ ነው ጠየቀኝ። አይጠየቀም፣ ነውር ነው። በአደባባይ ደግሞ አይጠየቀም። ለምን ጠየቀኝ? ቦክስ ቀረሽ ንግግር አደረገችው። ለምን ጓደኛ አለኝም፣ ጽጌሬዳ የኔ ጽጌሬዳ።

እና በጣም ነው የናፈቃችሁ። ባይዘወይ በዚያ ቀን እጅጉን በጣም ነው ማፈቅራችሁ። እና ማለት ነው እኔ እናንተ እንደዚህ አይነት ጥያቄ መጠየቃችሁ አግባብ ነውን? እናንተ ምናምን ምን አክት ታደርጊ ጠይቀኝ ታቃለ እና ጠየቅኩሽ። አሁን ባውቅ ምን ችግር አለሁ? ጠይቅ ጀመር የምጠይቅ ልጅ ነኝ እኔ። ውሎዬም አዳሬ ማለት አልችልም። ሳሪ አንገናኝም። ውሎ ዳይሊ የምንገናኘው ተተገታታ እኔ እኮ እንደዚህ ወጥቶ ወርዶ ዛሬ እኮ እንዲህ አድርጌ ምናምን እያልኩ ምን ለፈልፍላችሁ ሰው ነኝ። በህይወት የሆነ ሰው ቢኖር መጥሽ የምነግራችሁ ሴት ነኝ። ሰለም ወርዷችሁ ሰላም ማከባችሁ ንላችሁ እና ከአንተና ከአብዲ ውጭ ምገናኘ ሰው አለ? ታገናኛለሽ፣ ወላሂ አውቃለሁ። እኔ እንደውም ታይዋንች፣ ወላሂ እኮ ነው ያልከኝ። እኛን እየዋሸሽ ነው።

ሻላ ለወደፊት ግን ይኖረኛል እንዳልኩ ፍቅረኛ ባሌ ሚስቴ ምን እንዲህ ነው እኮ አሁን። ግን ቆይ ቆይ አልገባኝ ነገር ሚፈልጋል ሽማግሌ ተልኬ ነው ያልክ መሰለኝ። እኔ በጣም ጓጓሁኝ ነገር እና፣ እንዳትደፋሽ ከመጓጓት እየተነሳ እና። ጋይስ እቺ ጽጌሬዳ በጣም ነው የወደድኩት፣ የተመቸች። እንወዳችኋለን። ቪዲዮአችንን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ኑ ኑኒድ ተከታተሉ።